ትንሽ እንጂ ወርቄ መሰል። ይህን ቀን ለማየት እንደጓጓው ይኸው፣ ፈጣሪ እንደ ሰው አይደለም፣ ለማየት ችያለሁ። አባ፣ ዛሬ እኮ የደስታችን ቀን። አዎ የደስታችን ነው። ከዚህ በላይ ምን ሊያስደስተን ነው እኮ? ስለዚህ በቃ ሳቅ በልልኝ ደስ ይበልግ። እምባዬም እኮ የሚመጣው ከደስታም ጭምር ነው። አባ እኔ አሁን ካለቀስኩኝ ሜካፕ የመበላሸቱ ነው። በቃ እባክህ ለእኔ ስትል ሳቅልኝ። ቀላል ስቃለሁ። ቆይ እናንተ ሴቶች ከሙሽራ በላይ ማማር አይቻልም አላልኳችሁም ነበር? መቼም እንደኔ ፍክት ያለ የለም አይደል? እንዴ ጋሽ እንዴ፣ እንደውም በዚህ ወር ያንቺን ሰርግ ነው የምንበላው። ከዚህ ነው የምትታጨው። ውይ እንደ አፎቴ ያድርግልኝ። ጋሽ ሳኒስ ግን ውስጥ ነች ከሯኬብ ጋር? እንዴ ታዲያ እዛ አይመጡም እና አይቀመጡም እንዴ። ኒናዋ ሰዓቴን አይተሽዋል? መኝታ ቤት መሰለኝ ያዩት። እሺ በቃ እሺ። ጽዬ እንዴት ነው ታዲያ ሙሽርነት ደስ ይላል? ምን ምሩ? አይ፣ ምንም ጋሽ፣ እንደዚሁ ዝም ብዬ ነው። ምሩዬ፣ ደህና ነሽ አራው? በጣም ደህና ነኝ። እሺ በቃ፣ የኔ ቆንጆ ደግሞ በጣም አምሮብሻል፣ ግን ይችን ሻርፕ በኋላ ማድረግ አይቻልም። እሺ በቃ ዘፈን ልክፈትና ትንሽን ጨፍራ እንዴ ላሊቱ፣ ሙሉ ከቁጭ ብለሽ ትጨፍር ነው ያደርሽው? አሁንም ጨፍረሽ እዛ ልትተኝ ነው? ተይቅርብሽ በኋላ ትጨፍር ያለሽ እዛ ይሻላል። አዎ እዛ እንጨፍራለን እሺ በቃ ግን እኮ ቤቱ ጭር ሲል ያስጠላል። በቃ ባንጨፍርም ዝም ብዬ ልክፈተው ባክሽ። እኔ ዝም ዝም ማለት ይወለዱ ክበዱ። ትዳራችሁን የአብርሃምና የሳራ ያድርግላችሁ። ትዳራችሁ እንደ አለት የጸና ያድርገው። እኔ ባጎደርኩት መዳን ያደርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራቸው የቻናል ተከታታዮች እንዴት ናችሁልኝ? እኔም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። ጽናትና ኪራ ተሞሸሩ፣ ማሻላ ማሻላ። በመጨረሻም ትልቅ ደስታና ትልቅ ደግሞ ሀዘን ተፈጠረ። እሱ ምንድን ነው? በቀጣይ የምናየ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወሉ ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ ላይክ፣ ሸር እና ሰብስክራይብ እያደርጋችሁ የምንለቃቸው ቪዲዮዎች ለሌሎች ተደራሽ እንዲሆኑ አድርሱልኝ። እድ ቤተሰቦች ሀሳብና አስተያየታችሁን በኮሜንት እየጻፋቸው አብሯችሁን ቆዩ። ያው እንግዲህ ዛሬ መግቢያ ላይ እንዳየነው ነው ተምኔሉ ላይ እንዳየነው ኪራና ጽናት ተሞሽሯል። በስተ መጨረሻ ማለት ነው ያው እንግዲህ የታገሰ መጨረሻው ያምራል እንደሚባለው መጨረሻቸው ያማረ ሆኗል። ነገር ግን ደግሞ እንደዛውም ትልቅ ችግር ተፈጥሮ ያ ሁሉ ደስታ ድባቡ ወደ ሀዘን ተቀይሯል። እናም ቤተሰቦቼ፣ ኪራና ጽናት ከብዙ ልፋት ከብዙ ችግር ከብዙ መከራ በኋላ ተሞሽረዋል። ሰኒ ሙሽሯ ከሰኒ ቤት እንድትወጣ ያው ኪራ ቤት ስለሆነ የምትገባ ከዛው ቤት ወጥታ እዛው እንዳትገባ ብላ ስላሰበች ድግሱን ቤቱ አድርጋለች። ኒና ደግሞ ያው እንግዲህ ይሄንን ሁሉ ፓርት ስናያት እንደነበረችው ጎፈር ነበረች። ዛሬ ግን ሰው መስላ እኔ ኒናን ሳያት ሌላ ሰው መስላኝ ነበረ። እና በቃ ሰው መስላ ቀርባ ዛሬ ያው ግን ምን ያደርጋል፣ ልብሷ ቢቀየር፣ ጸጉራ የጸጉር ስታይሏ ቢቀየር ኒና አትቀየርም። ኒና ያውነች። ምክንያቱም ባህሪዋ ተፈጥሯ ነው። በእርግጥ ተፈጥሯዋ፣ ጥሩ ጎኑ፣ መጥፎ ጎንም አለው። ጥሩ ጎኑ ያው ሰዎችን ታዝናናለች። መጥፎ ጎኑ ደግሞ ሳታስብ ሰውን ትጎዳለች። እና ይህ በእንዲህ እንዳለ ያው ሌሊቱን ካልጨፈርን እያለች ስታስቸግራቸው ከቆየች በኋላ በስተ መጨረሻም ነቅቶ ሁሉም ሰዎች ሜካፕ አርቲስቷ መታ ሜካፕ ሙሽሯን ስትሰራ ጽናትም ሜካፕ እየተሰራች እያለ ኒና ደግሞ ቶሎ በይ፣ ሜካፕ አርቲስቷን ቶሎ ስሪና። እኛ የምንልበስ እንጂ የእውነት ሰርገኛ የምትመስለው ሙሽራ የምትመስለው ኒና ነበረች። እናም ሁሉም ነገር ተጠናቆ ሙሽሯ ሜካፕ ተሰርታ ሚዜዎቹ ልብሳቸውን ለባብሰው ሁሉም በጣም የሚያማምሩ ሆነው ተዘጋጅተዋል። ነገር ግን ምሩ ምንም ጥሩ ስሜት እየተሰማት አደለ። ምክንያቱም ዝም ብላለች፣ ደብሯታል ለምን እንደሆነ አይታወቅም። እና አይዞሽ ምሩ። እሷ እንደምታገባ ሙሽራ ነው የሆነችው እና በጣም ጭንቀት ላይ ነበረች፣ እንደዚ አይነት ስሜት ይታይባት ነበረ። እናም ሁሉም ነገር ከተዘጋጀ በኋላ ኪራም እቤቱ ከጓደኞቹ ጋር ልብሱን ለባብሶ እንዲሁም የናሁም አባት የናሁም እናት ብርቅዬና ሌሎቹም ተካተው ልክ ብቸኝነትና እናትና አባት እንደሌለው እንዳይሰማው አድርገው እጅብ እጅብ አድርገው ኪራን ከቤቱ ይዘው ሙሽራዋን ፍለጋ ወደ ሰኒ ቤት ተጓዙ። ሰኒ ቤትም እንደደረሱ አናስገባም ሰርገኛ ብለው ልክ የሴቷ ሚዜዎች የወንዱ ሚዜዎች ካገዱ በኋላ የወንዱ ጊዜዎች እንደተለመደው እያንዳንዳቸው ድርሻቸው የሆነችን የሴት ሚዜ አበባ እየሰጡ ከተቀባበሉ በኋላ ሙሽራዋን ለቀውለት ሙሽራው ሙሽራዋን አግኝቶ ቤላዋን ገልጦ ስሞ እንደ ወግ ባህሉ ኪራ ጽናትን ይዞ ወደ አዳራሽ እየጨፈሩ ሄዱ። አዳራሹም እንደደረሱ ሞቅ ደመቅ ሽብርቅርቅ ያለው አዳራሹ በሰው ተሞልቶ ወደ ዘመዶቻቸው እየጠበቋቸው ያገኟቸው ዘም እንደሄዱ የቀለበት ስነ ስርዓቱ ከተፈጸመ በኋላ ኬክ ተቆረሰ። እንደ ወቅ ባህሩ ኪራና ጽናት በጣም አምሮባቸዋል። በሚገርም ሁኔታ ሚዜዎቹ ራሱ እጅግ በጣም አምሮባቸዋል። ሞቅ ደመቅ ሸብረቅረቅ ያለ ሰርግ ነበር። በእርግጥ ይገባዋል። ምክንያቱም መቶ ሰማኒያ ምናምን ፓርትን ያህል እኛም አብረን ስንጓዝ ቆይተናል። እነሱም እየተጓዙ ነበር። ይሄንን ሰርግ ለማምጣት ብዙ ውጣ ውረዶችን አይተናል። ያው ተሳክቶልናል። እናም ከቀለበ ስነ ስርዓቱ በኋላ የምግብ ብፌው ሄደው ሙሽሮቹ መጀመሪያ እንደ ወግ ባህሉ ሚዜዎቻቸው ብፌውን አንስተውላቸው ወደ ቦታቸው ከተመለሱ በኋላ ሚዜዎቻቸውም እንደዚሁ ሌላውም ታዳሚ ሁሉም ምግብ ይዞ ተቀመጠ። እናም ያው እንግዲህ ሶሲ ሰራተኛዋን አዲሷን ሰራተኛ ትንሿን ይዛት መጥታ ስለነበረ ብርቄ የትንሿን ስልክ ተቀብላ ለተሰማ ስትደውልለት ተሰማ ደግሞ በዛብህ እየተከተለው ነበርና ወደ አዳራሹ እንዲመጣ ስትጠራው በዛብህም ተሰማን ተከትሎ ልክ ሲመጣ በዛብህና ተሰማና ብርቄ ብቻቸውን ቁጭ ብለው ሲያወሩ በዛብህ አዳራሹ ገብቶ ያገኛቸዋል። በዚህም ጊዜ በጣም ተናዶና ራሱ መቆጣጠር አቅቶት በዛብህ ልክ እነሱን ቁጭ ብለው ከሚያወሩበት እየነዳ እንደ ከብት ወደ አዳራሹ ይዟቸው ሲገባ ከአዳራሹ ሌሎቹ ሁሉም ወደ ቤት ሄደው ምሩ ደክሟት ስለነበረ ነበረ ቅዱስ፣ ምሩና አይናሁም እናት ቁጭ ብለው እያለ በዛብህ ክላሽ ሽጉጡን ይዞ ተሰማንና ብርቄን እናንተ ጉደኞች፣ ጓደኛዬ ነህ ብዬ ባምንህ እያለ ለእነሱ ሊተኩስ ሲያይ ቅዱስ ድንገት ዘሎ ቆይ ተረጋጋ፣ ቆይ ተረጋጋ፣ በዛብህ ቆይ እያለ እሱን ሊያረጋጋ ሲሞክር በድንገት ሳያስበው በዛብህ ተኩሶ ቅዱስን መታው። ቅዱስን ተዝለፍልፎ ወደቀ። ምሩም ይህንን ባየች ጊዜ እራሷን ስታወደቀች። አዳራሹ በሞቅ ባለ ሙዚቃ ጭፈራና በሰርግ ታጅቦ እንዳልነበረ ከደቂቃዎች በፊት በዚህ ሰዓት የሀዘን ድባብ ተሞላበት። በእርግጥ አብዛኞቹ ሙሽሮቹና ሚዜዎቹ ቢሄዱም እዚህ የቀሩት የተወሰኑ ሰዎች ናቸው። አሁን ቅዱስ ወድቋል፤ ህይወቱ ይለፋ ይለፋ አይታወቅም። ምሩም እንደዚሁ ተዝለፍፋ ወርቃለች፤ እርጉዝ ነች። እና የሰርጉ የጭፈራው መጨረሻ ያው እንግዲህ ሀዘን ሆኗል። እነ ኪራ ግን ምን አይነት እድል ነው ያላቸው? በጣም ያሳዝናል። እና ውድ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን እየተጫናችሁ አብራችሁን ቆዩ። ለዛሬ ግን እዚህ ጋር